አሙ መተቃቀፉን አቁም። ምን እየሰራ ነው? ምን እያደረከ ነው? ልጅቷን አሙ አትቀፋት። ሚስቴ እኮ ነች። አንተ ምን እያደረክ ነው? እጅን አንሳብና፣ እስቲ ወደዛ ይሄድ። በጣም ኧረ፣ አንተ እራሱ እጅን አንሳ። ምንድነው እንዴ? የልጄ እኔ የልጄ እናትን አትንካቢ ነው እያልኩ ያለሁት። ሚስቴ ነች። እሺ፣ በኋላ ቤተሰብ ከሚያባርሽ ሰው ከሚያገልሽ፣ እርጉዝ ናት ብላ ልጅ ከምትገለል እኔ ልጁን ልቀበል ነው እርጉዝም ከሆነች ልቀበል፣ እርጉዝም ካልሆነች ልቀበልን አብረን እንሁን ነው እያልኩኝ ያለሁት። አሁኑ አንቺ አሳምኝ ታያት። እኔ በጣም ቀላል ነው። በቃ ውድ ድጋሚ ሁለቱም ካዱኝ። እኔ ምን ማድረግ ነው ያለብኝ? እኔ ቆይ ምን ላድርግ ነው? ቆይ ሴቶች ምን ክብር አትወዱም? ምንም አትፈልጉም ነው? እኔ እኮ ግራ ገባኝ እንዴ! በቃ አንድ ሴት አንድ ወንድ አንድ አመት አብረሹ በፍቅር ከኖርሽ እ አብራችሁ ከተሰሰማችሁ፣ አብራችሁ ሌላ ነገር ካደረጋችሁ አብረነኑን የሚል ወንድ አለ አሁን በዚህ ጊዜ? እኔ እኮ ያልኩት እኔና ቤቲ እኔና አንቺ ከአንድ አመት በላይ አብረን ቆይተናል፣ ብዙ ነገር አሳልፈናል፣ ብዙ አንቨርሰሪ አክብረናል። እሷ ለምን እየሸመጠጠች እየዋሸች እንደሆነ አሁን አልገባኝም። ስለዚህ በፍቅር ላግባሽ አብሬሽ ሴክስ አድርግ ያለው እና አብሬሽ ልኑር ነው እያልኩኝ ያለሁት። ታይ ይቅርብን፣ ፍቅራችንን ሚዲያ እናውጣው አንድ ላይ በቃ ሰው ይወቅ። እኔም ብዙ ሴት አትመኘኝ፣ አንቺን ብዙ ሴት አትመኘሽ ነው እያልኩኝ ያለሁት። እሷ ግን ምን እያሰበች እንደሆነ አላውቅም። እሷ ግን ምንድነው እያለች ያለችው? በቃ እኔ እናንተ ምንም ድንግል እንዳልሆነ እቺ ቆሪ ቁር እርግጠኛ ነኝ መቶ በመቶ አይደለም። እሷ ዶክተሯም ዘጠና ዘጠኝ በመቶ እርጉዝ ነች ነው ያለችው። ስለዚህ ቤቲ ዘጠና ዘጠኝ በመቶ ቤቲ ድንግል አይደለችም ነው ያለችው። ስለዚህ እኔም ማውቀው ነገር፣ ዶክተሯ ምታውቀው ቤቲ ራሱ በውስጣ የምታውቀው ነገር ክብሯን እያውቅች እኔ ለምን እንደዚህ እንደምታደረግ አልገባኝ። ስለዚህ በቃ ባጭሩ እኔ ቤቲ እኔ አሁንም ይሄ ቀን በጣም ይቆጭሽ፣ ይሄ ቀን ይቆጭሽ። በቃ እኔ በክብር ወድሻለሁ፣ አፈቅርሻለሁ፣ ላገባሽ እፈልጋለሁ፣ የልጆች እናት ሁኚ እያልኩኝ ያለሁት። እሷ ግን አይ ከአንተ ጋር ምንም ነገር የለንም፣ ካንተ ጋር ክብር አልፈልግም፣ ክብር አይወድልኝም ነው እያለችኝ ያለችው። ምን ማድረግ እንዳለብኝ አላቅም። ክብር ካልወደደላት ምን ማድረግ እንዳለብኝ አላቅም። እኔ ደግሞ የሰው ልጅ አንዴ ነው የሚያፈቅረው፣ አንዴ ካፈቀረ በኋላ እንትን ማለት አይችልም፣ ሁለቴ ሶስቴ እንትን ማለት አይችልም። በቃ እኔ እንጃ። እኔ አሁን ላይ ብዙ ሴቶች አሉ፣ አሁንም እሷን ተዋት አብረንኑ ምናምን የሚሉ ግን እኔ እሱን እሱን አልፈልግም። እኔ ለምን ክብሯን አሳጥቻታለሁ? ከእሷ ጋር ነው መሆን የምፈልገው። እንዴ ለሴት ልጅ እኮ ክብሯ ማለት በጣም ትልቅ ነገር ነው። ሴት ልጅ ክብር የሌላት ሴት ባሏ ይንቃታል። ሌላ ቤቴ ሌላ ወንድ ብታገባኔ መቶ በመቶ እርግጠኛ ይንቃታል። ከዛ ሰው ጋር እንደዚህ አርግተሽ ብሎ ያንቋሻታል። ለምን ያ ነገር ይፈጠራል? ባጭሩ በቃ አብሬያት ልሁን፣ እኔ እስከ ሷ ጋር ልሁን ነው እያልኩኝ ያለት። ለሷ የሚበጀው የሚሻላት ይሄ ነው በክብር አንተም ቢሉ ነው በክብር ከኔ ጋር አብራን ብንኖር ነው የሚሻላት። ወይም ከዛ በፊት መጀመሪያ ክብሯን ከመስጠቷ በፊት ነበር ይቅር ማለት የነበረባት። ስለዚህ ቤተሰብ እኔ አሁንም ቤቲን እየለመንኳት እየዘከርኳት እገኛለሁ። ስለዚህ አብረሽኝ ሁኚ፣ ሌላ ነገር አልፈለግም ካንቺ። ክብርሽን አብረን ነው የኔ አካል የኔ ውድ ሚስት ነው ይልኩኝ ያለሁት። አንተ አህሙ ተዋት በቃ አትቀፋት። ምንድን ነው የምትሰሩት? ጭራሽ ሮሮ ሮሮ ሮሮ እንዴ! ምን ላድርግ ደግሞ? ስናደርግ ያኔ እንትን አልነበረም ምንም መከላከያ አልተጠቀምንም፣ ምንም ነገር አላደረግንም። ስለዚህ እርጉዝ እራሱ ልትሆን ትችላለች እቺ ልጅ። ስለዚህ እርጉዝም ከሆነች እኔ ልጄ ነው አምናለሁ። ምንም ልጄ የራሴ ነው፣ ልጁ የራሴ ነው ያረገዘችውም ልጅ። ስለዚህ አብሬያት ልሆን ልጁን ልጅ ሊኖርም ላይኖርም ቤተሰብ ይሄን እንድታቆልም የሚፈልገው እዚህ ጋር እርጉዝ ልትሆንም ላትሆንም ትችላለች። ስለዚህ በቃ እንትን ትበልልኝ ነው እያልኩ ትመርመር። እርጉዝ ራሱ ከሆነች ማወቅ አለብን። እሷ እንደዚህ የካደጅ ልጅ በመሃላችን ቢኖር ከባድ ነው። ስለዚህ አሁን ቀጥታ እንድትመረመር ፈልጋለሁ። በቃ እርጉዝ መሆኗን አለመሆኗን እራሱ መታወቅ ፈልጋለሁ። እሷ ነው ምን እንደወረች አላውቅም። ምንም እያወቀች አይደለም። ድንግል እንዳልሆነች እራሱ ያላወቀች ልጅ አሁን ልጅ ቢኖር ባይኖር አሁን በኋላ ሆዷ ከገፋ በኋላ ሌላ ነገር ከሚመጣ አሁኑ ነው የኃላፊነቱን ወስጄ እኔ ልጄም ከሆነ ልመንላት። ስለዚህ በቃ ልትመረመር ሐኪም ቤት እንሂድ እኔና እሷ። እርጉዝ መሆን አይታወቅም። ካልሆነችም ካልሆነችም አብሪያት መሆን ፈልጋለሁ። እርጉዝም ከሆነች አብሪያት መሆን ፈልጋለሁ። ስለዚህ አጭሩ አማርኛ ይኸው፣ ዛሬም በአህሙ ፊት በሷ ፊት እንድትመረመር ነው የምፈልገው። ስለዚህ ውድ ቤተሰቦች ዛሬም እኔ በማስረጃ ዛሬ ደግሞ እንደባለፈው እሷ ማታውቅበት ሆስፒታል አንሄድም። እሷ ማታውቅበት ሆስፒታል ሄደን ፋርማሲስትም ሆነ ሄደን እንድትመረመር በግልጽ ነው የምፈልገው። ስለዚህ ተከታተሉን። እኔ እንድትመረመር ነው የምፈልገው። ይኸው አሙ፣ መተቃቀፍን አቁም። ምን እየሰራ ነው? ምን እያደረከ ነው ልጅቷን? አሙ፣ አትቀፋት ሚስቴ እኮ ነች። አንተ ምን ምን እያደረክ ነው? እጅህን አንሳ በእናትህ እስቲ ወደዛ ሄድ። እጅህን አንሳ፣ ምንድነው? ወደዛ ሄድ። ያማል እንዴ? ልጅቷ ያለችበትን ነገር አትረዳም? እኔ አለው አለው አይደል እንዴ? እናትን አትንካቢ ነው ሚስቴ ነች። እኔ ቤት አንተ እኔ ማሳመም አይደለም። እኔ ልጅ በኋላ ከመጣ ሌላ ነገር እንትን እንዲል አይደለም በቃ። ስለዚህ ይታወቅ በቃ። አንቺ ደግሞ አታርቅሽ በእናትሽ፣ ሚስቴ ነው ነው ብለው አንተ አታኖራትም። ስማኝ አንተ አታኖራትም። ልጅ ቢኖራት እዚህ ጋር እንደማታ ኖራት አውቃለሁ። ልጅ ካላት ውስጥ ልጅ ካለ እንደማታ ኖራት አውቃለሁ።

በኋላ ልጁ ከገፋ በኋላ ቤተሰብ ካባረራት በኋላ ካለ በኋላ ማንም አያስጠጋትም ነው ምን ላድርግ እኔ? ምን ላድርግ እኔ እኔ ነው ያንቺ ስም ይብለጥ እኔ እማ እውነታው እሷ እሷ ውስጥ ልጅ ሊኖር ይችላል። በኋላ ማንም ከጎኑ አይሆንም። እየለመንኩ አለ ድንግልም አይደለችም እቺ ልጅ ቤተሰብ ይሄ ነገር እያወቃችሁ አይደል ጭራሽ ኧረ ተው በእናትህ፣ አንድ ነገር በላይ የሚቆጫት ነገር አታድርግ። እች ልጅ አይኖር አንስታለች። የሚቆጫት ነገር አታድርግ እያልኩ ያለሁት ሁዶ ውስጥ ልጅ ካለ ካለ ያለሁት ሁዶ ውስጥ ልጅ ልጁ የእኔ ነው። ማን ነው? እስቲ ልጅ ልጅ ሊኖር ይችላል ብሎ ልጅ የሚቀበለው ማን ነው? በዚህ ጊዜ አሙ ማን ነው? ልጅ ካለን ያሳድጋለሁ የሚለው ማን ነው? አስረግዞ እኔ ነገር ሳታረጋግጥ ምን አሁን ተቆ አይደለም ሻ ምን ልንገርህ? እኔ ዛሬ ምን ብዬ ነው ምን እየጠበቅኩ ነው? ቤት ልንገራት ብሎ እሱን ይናገራል ብዬ ሰስብ ጭራሽ አንተ ሌላ ድራማ ፍጥረት እመጣለሁ። ኧረ አሚር ተው፣ በእናት እናታ አለ እህት አለ ካረ ተውታለ ምን በማርያም በቃ በማርያም አትበይኝ፣ ተይ በማርያም አትበይኝ። በማርያም ካልሽ ሁሉ ነገር መቅረት ይችላል። ሁሉ ነገር ይቅር። በቃ በማርያም ካልሽ ሁሉ ነገር እተወዋለሁ። ተው፣ ተማገረ ለኔ ነጻ ነኝ፣ እተወዋለሁ ሁሉንም ነገር እተዋለሁ። ሁሉም ነገር እኔ በማርያም ብለሽኝ ሁሉንም ነገር እተዋለሁ። እተዋለሁ፣ ይተዋል። በቃ ይቅር ካሜራውንም ስለው አውርደው። በቃ ይቅር ሁሉም ነገር ይተው፣ ይቅር በቃ እኔ ቤተሰቦችም አይወቁ። ልጅም ካላት እኔ በማርያም ብላኝ፣ እኔ ምን ተማላለሁ? ልጅም ካላት ራሷ ታሳድገው፣ እዚህ ጋር ታሳድገው፣ ልጇን ልጇን ታሳድገው። እኔ ነው የልጇን አባት አይደለሁም፣ ድንግልናዋም አልወሰድኩም። በቃ ድንግልናዋንም አልወሰድኩም። ልጅም ካለ እኔ አያውቀውም። ልጅ ሽምጥ አደርጋለሁ። በቃ ከዚህ በኋላ መኪያቱ እሷ ምትፈልገው ልጅ ልጅም ቢኖር በቃ አባቱ አንተ አይደለህም ስላለችኝ፣ ልጅ በኋላ ልጅ እያወቃችሁ ይሄንን ነገር እየሰማችሁ ቤተሰብ በኋላ ልጅ ቢኖራት ይጀመር ሰ በራስ እርግጠኛ ልጅ ስለ ሽምግርና እንዳትመጡ። አሁን የተጠየከው አንተ እዚህ ጋር የእሷን ስም ድንግል አይደለሽም ብለህ አጥፍተሃል አይደለ? እውነት አይደለም እያለች ነው ሌላ ሙላ ከፈለግህ የእራስን ምርመራስ? አይገባም አሁን እርጉዝ ትሆናለች ነው ነች ልትሆን ትችላለች ው እርግዝና መመርመር ይቻላል። መከራ እርጉዝ ካልሆነች አንተ ነው ውሸታው ማለት ነው።

ነገር ፖዘቲቭ ኔጌቲቭ ይላል። ቀላል ነው የሚከብድ ነገር የለውም። እሺ ችግር የለውም። እሱ ፋርማሲ። ከዚህ ሁሉ ነገር በቃ፣ እኔ እኮ እናንተ ጋር አንድ ችግር አለ። በእናታችሁ ፍቱት። በቃ ከዚህ ሁሉ እዛ ሄደን ከምንመረመር፣ አሚር፣ እውነታው አንተ ጋርም እኮ ሊሆን ይችላል አለ እኮ። ወይ አንተ ጋር ነው ወይ አንቺ ጋር ነው አይደለ? ከዚህ ሁላ እስቲ ተማመኑ እስቲ በቃ ተማመኑና ይቅር ሁሉ ነገር በቃ ይቅርባቸው። አዎ ይሄ አንቺ ደሞ በእናትሽ አሁን ስንት ሰዓት ሙሉ ስንት ሰዓት ሙሉ ስንት ነገር ነግሬሽ እንዳታለቅሽ ነበር። ምንድን ነው ሰው ፊት እኮ ገርምኝ እኮ ነው እኮ። ሰው ፊት ደካማ መሆንሽን እንዳታሳይ አላልኩሽም እንዴ? በቃ ያለውን ነገር ንገሪው። በቃ በቃ ንገሪው ያለውን ነገር አብረን እንሆናለን። ግን በቃ አንቺ እውነታው ውስጥ እውነት ከሆነ በቃ ለምኝው፣ ለምን አትለምኝው በቃ በይወጣ በቃ ተሸነፍ፣ ያለው እኮ ነው መፈልገው፣ አብረን እኔ በኋላ እንዳይቆጭሽ፣ እርጉዝ በኋላ ቤተሰብ ከሚያባርሽ ሰው ከሚያገልሽ፣ እርጉዝ ናት ከምትገለል እኔ ልጁ ልቀበል ነው እርጉዝም ከሆነች ልቀበል፣ እርጉዝም ካልሆነች ልቀበልን፣ አብረን እንሁን ነው እያልኩኝ ያለሁት። አሙ አንቺ አሳምኝ። እንዲ ለምን ትለምኛለሽ? ማ ይህ ምን ላድርግልሽ? ይህን አርግ በይኝ ምን ነገር ተናገር እስካሁን ያደረግከውን እዛ ጋር ሄደ ለፈለፍከው ቤቲ እርጉዝ ናት ቤቲ ድንግል አይደለችም ይሄ እኮ ይሄ እኮ መመርመርሽ ለአንቺ እኮ ነው የሚጠቅመው ለእኔ አይደለም እንዴ እኮ እሺ ና እኔ አረመረመር እኮ አላልኩም ግን ድራማውን ተናገር እስካሁን የሰራውን ድራማ የሰራብኝን ድራማ ተናገር እኮ ነው እያልኩ ያለሁት ቆይ ምንድነው እሺ የምትፈልገው ከኔ ያለ ሰው እንዲጠራኝ መቆሸሽ አለብኝ እኔ እኮ እኔ እኮ እንደዛ እያልኩኝ አይደለም እኔ እኮ እያልኩኝ ያለሁት በኋላ እርጉዝ ሆነሽ ቤተሰብ ከሚያከልሽ እኔ ልጁ ልቀበል። እርጉዝም ካለሽ አንተ ልጅ አትበለኝ። እኔ እራሴ አንተ ምንድን ነው ቆይ የምትለው? ና ሄደን እንመርመር። በኋላ ለራሷ ነው። ከፈለገች እኔ እንደውም ጨርሻለሁ። ሁሉም ነገር ይቅር

እኔ ይው የቤተሰቦች ይሄ እንድታውቁ የምፈልገው ብትመረመር መረመር ለራሱ አጥቅም ነው። ምክንያቱም እኛ ምንም አይነት መከላከል ምንም አይነት ነገር አልተጠቀምንም። ስለዚህ በኋላ በኋላ ዲቃላ መጣሽ ብሎ ቤተሰብ ከሚል ከሚል ከሚል አሁን ሌላ ወሬ ማራታውና ባራት በቃ ባጭሩ ልመርመርና ባ ልጅም ካለ አመኔ ልቀበል እንደ ወንድ እንደ እናት እንዳሳደገችው ወንድ ልጅም ካላት ልቀበል፣ ልጅም ከሌላት አብራት ልሁን። ምክንያቱም ክብር ንጽሕና ውስጥ ያለውና እሷን ማስከፋት ከሌላ ወንድ ጋር ብትሆን ሕይወታ እንደሚበላሽ ስለማውቅ ለእሱ ብዬ ነው። ውድ ፋሚሊ ከክፋት እንድትረዱልኝ። አሁን ለማንኛውም እንሂድና ያለው ነገር እና ሙሉ ነው። ቆይ እዚህ ከደረስሽ በኋላ ነው። አልሄድም፣ መብቴ ነው። በኋላ የሚቆጨሽ ነገር አለመሄድ መብትሽ ነው ግን፣ በኋላ ይቆጭሻል። ይሄ ነገር በኋላ ይቆጭ ይሄ ነገር ውስጥ ልጅ ካለ ወይ ሌላ ነገር ከሆነ ይቆጭሻል። ታይ፣ ምንም አይቆጨኝም ግዴታ። አሁን አንድ ነገር በላት። እኔ ወይ የሚከብድ ነገር ነው። እንደ ምኑ ነው የሚከብደው በመርመሩ? ይሄ ባለፈው ተመርመሪ ብሎ እንደዛ አደረገኝ። አሁንም ቢሆን አልሄድም እኔ እኮ። አይደለም እኔ እኮ አንቺ የምትፈልጉ እናንተ መስፈልጉ። በቃ አልሄድም። በቃ አልሄድም፣ መብቴ ነው። አሁን ያው አንቺ በራስሽ የምትተመመኝ ከሆነ ለምን አትሄጂም? ይ ባለፈውም እንደዚህ ብለህ እኮ ነው አልሄድም የፈ አንቺ የምታውቂበት ላይ አይደለም ወይ የምታውቂበት ሆስፒታል ነው ችግር የለውም እራሴን እራሴን አልጠራጠረውም አልሄድም አልሄድም በቃ ነው አልቀበላትም እኔ ቀላል አማርኛ ነው፣ በኋላ የሚቆጭሽ ነገር አታድርጊ። ለምን ሰውዬ? በቃ አልሄድም ካለች አስገድዳታለሁ። ለምን? ልጄ ስለሆነ ነዋ። የሷ ልጅ ብቻ ነው? የእኔ ልጅ እኮ ነው ነው

ባለፈው እንደዛ ብሎ ወስዶ መረመረኝ ተመሳጥሮ ከዶክተሯ ጋር ሌላ ሌላ ታሪክ ውስጥ ገባ እሺ በቃ እሱን ቢያንስ ያጸዳል ብዬ ሳስብ አንተ ሌላ ታሪክ ይዘህ ትመጣለህ አለ መረመረም መብታለኝ እስኪ በግድ ዲዛይን ነው የኔ ልጅ ነው ልጅ እኮ የራሱ አይደለም። ብቻዋን የፈጠረችው ልጅ አይደለም እኮ የኔ ልጅ እኮ። ስለዚህ ልጄ ይኑር አይኑር ያንተ አህሙ የሚቆጫት ነገር አበረታተህ ልጅቷን ልጅቷን ነገር አታባራት አታባራት በኋላ ነገር አህሙ በኋላ ልጅ የእሷ ልጅ ቢኖር አታ አህሙ አህሙ ልጅቷን መልሳት። በኋላ ልጅ ቢኖርና እርጉዝቱን የማን አለልተል አሁንም የሚያዋጣት ነው መስሏት ነው። ፋሚሊ ምከሯት። እኔ ከዚህ በላይ ምንም ልል አልችልም። በቃ ፋሚሊ እንዳያችሁት ነው። ልጅቷ ምንም የምትሰማ አይነት ነገር አይደለችም። ድንግልን እንዳልሆነች ዶክተሩ መርምሩ አይቷል። አሁን ደግሞ እርጉዝም ከሆነች ወደ መፍትሄው ካልሆነችም ወደ መፍትሄው ነው እንሂድ እያልኩኝ ያለሁት። እሷ ገ ልትረዳ አልቻለችም። በሰው ግፊት እየሄደች ነው። አህሙም ገብቶ መሀላችን እየበጠበጠን ነው። ጭራሽ ያታርቀናል ብዬ በስብም ጭራሽ እሷን ቼ ብሎ አይመለከታትም ምናምን ምናምን ብሎ አይመለከትህም። በኋላ ውስጧ ልጅ ቢኖር ማንም አያዋጣትም። ማንም ከጎኗ አይሆንም። ቤተሰብ ከጎኗ አይሆንም፣ አህሙ ከጎኗ አይሆንም። ይሄ ነገር አድርሱልኝ፣ ለአህሙም ለሷም አድርሱልኝ። በኋላ ውስጧ ልጅ ቢኖር እችን ልጅ ማንም አያዋጣትም። ስለዚህ ወደ መፍትሄው እንሂድ። ልጇ ትመርመር፣ ልጅቷ ትመርመር፣ ይታወቅ ሁሉም ነገር። እኔ ሚስቴ ነች፣ ወዳታለሁ፣ አፍቅራታለሁ፣ አብሪያት መኖር ፈልጋለሁ፣ የልጆቼ እናት እንድትሆን ፈልጋለሁ። ስለዚህ እኔ ምንም ልጄም ቢሆንም ምክድበትም ነገር የለም። ባትሆን ልጄ ባይኖርም ምክድበትን ነገር አይኖርም። ስለዚህ የምትሰማ ከሆነ እንደዚህ ብያለሁ። እኔ እንግዲህ ከዚህ በኋላ እንደውም ልጅ ልጅ ብላ ጣቅፋ ራሱ ብትመጣ እኔ አላቀሽም ነው የምላት። እንዳያችሁት ነው። ውሻ እርግታዊ ነው። ጭራሽን እኔ እንደ ጥፋተኛ እርግታዊ ነው። ትመርመር። የሰው ልጅ ቢመረመር ምንም ክብሩ አይቀንስም። እርጉዝ ካልሆነች እርጉዝ ካልሆነች ምን ችግር አለ? ብትመረመር አይጎዳት ምና ይላት። ስለዚህ እኔ የለሁበትም። የሚያዋጣትን አውጣቻል። በቃ ወዳቸዋለሁ። የኔ ሐሳብ ይሄንን ይመስላል። ይመቻቹ። አሁን እንደሚያዋጣትና እንደማያዋጣት አብረን እናያለን።